የሁላችሁ ቤተሰብ ተመልሰን መተን አለ የሁላችሁ ኢንስታግራም ዞር ዞር ስንል ብሩክ ስቶሪ ላይ ለቀቀው ቪዲዮ አይቼ ነው። ያው ብሩኬ በጠዋት ተነስቶ ሀይሚን የጥሏት እንደሆነ ላቅ ምን ምን ውሻ ውስጥ እንደደበቅካት ታወጣታለክ ማለት ነው። እና ምን ነው ብቻ ግን ብሩኬ አሚን ወዴት ወስደካት ነው? እና በጠዋት ኢንስታግራም ላይ ስቶሪ ሊያደርገውን ፎቶ ቦታ አይታችኋል። ከእንቅልፉ ተነስቶ ማጋረጃውን ከካርጊቱ የዱባይን አየር እየወሰደ ነው። እና ኦልሬዲ ሃይሚ ካሜራማን መሰለች ማለት ነው። ኦረዲ ሀይሚን ግን አላየኋትም፣ ብቻውን ነው ያየሁት ማለት ነው። እና ያው ብሩኬ በጣም ዘና እያለ ኢንጆይ እያረጋት እንደሆነ ዱባይን እየተናገረ ነው። ፈታ እያልኩ ነው፣ እንደዚህ ዘና እያልኩ ነው፣ እያጣጣምኩ ነው እያለ ነው። ያው በጠዋት ተነስቶ አየር እየወሰደ ገና ከእንቅልፋቸው ና መነሳታቸው ነው። እና ያው እዚ ዱባይ ብዙ ጊዜ ማታ ማታኔ ነው ገበያው ምናምን ብሶ ማታ ነው የሚዝናናው ምናምን እና ያው እነሱ ማታ ማታ እየተዝናኑ ቀን እየተኙ ነው ማለት ነው። እና ያው ብሩኬ ሃይሚን ጥሏት ብቻውን ምን ትሰራለክ? ምን ውስጥ ወሽቅሃት ነው ሃይሚ ወዴት ነው ያለች? ነው ኔ ውጪ እዚህ ሆናችሁ ተጣላን ብቻ እንዳትሉ። ዱባይ ውስጥ ሆናችሁ ማለት ነው። ሃይሚ እኮ ተንኮለኛ ናት። የመቼስ ጠቅ ነው የምታደርገው ማለት ነው እና ያው ሲመስለኝ ያው ሃይሚና ብሩክ ለብቻ ለብቻ ሮሚያ ዞን የሚመስለኝ ማለት ነው። ያው ተማሪ አይደለች አላማም ስላላት ይሄን ነገር ብዙ ጊዜ ማቆ አይመስለኝ ምንም። አዲስ አበባ እራሱ እያሉ ብቻ ለብቻ ነው የሚኖሩት ማለት ነው እና ለዛ ልብስ ያሌለችው ሃይሚ ጠዋት ላይ ጠዋት ተነስቶ ነው ይሄን ቪዲዮ የለቀቀው። አይም የለችም ወይ ካሜራ ማን ነው ብሎ ማንቀረጽ ወይም ቪዲዮ አይም ስለቀረጸችው መሰለኝ፣ እንትን የተባሉ እና በጠዋት ተነስቶ ሲንጠራራ ዘና ሲል ብሩክ በጠዋት ዱባይ ላይ ማለት ነው። እና ዘና ደስ ደስ ብሎኝ ነበር ማለት ነው። ነውና ሪላክስ እያደረገ በቃ ፈታ ምናምን እያለ የድካም ስሜት ምናምን ይታይበታል። ያው ቀስ እያልኩ ድካም የሚሰማችሁ ባይዘዌ ማለት ነው። የመጀመሪያ ጊዜ ምንም አይመስላችሁ ምናምን፣ ባይዘዌ መንገድ በጣም ያደክማል። ለምን እንደሆነ አላቅም። ድቅቅ ምናምን ትላላችሁ